የሶሻል ሚዲያ ሊንካችንን እንዴት ከፌስቡክ ጋር ማገናኘት እንደምንችል በዚህ ቪዲዮ የማሳያችሁ ይሆናል። የዩቲዩብ ቻናላችሁን ለማሳደግ አሪፍ የሆነ መፍትሄ ነው ማለት ነው። የፈለጋችሁትን የሶሻል ሚዲያ ሊንካችሁን እዛ ላይ በማስቀመጥ ብዙ እይታዎችን እና ብዙ ሰብስክራይበሮችን ማግኘት ትችላላችሁ ማለት ነው። የዩቲዩብ ሊንካችሁን እንዴት ከፌስቡክ ጋር ማገናኘት እንደምችሉ አሁን የማሳያችሁ ይሆናል። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ይህ ቪዲዮ ጠቃሚ ስለሆነ እስከ መጨረሻ እዩ ትላለኝ። አሁን ወደ ቪዲዮ በመጀመሪያ ወደ ፌስቡክ እንገባለን ማለት ነው። በዚህ መልኩ በዚህ መልኩ ወደ ፌስቡክ ከገባችሁ በኋላ እዚህ ጋር እንደምታዩት ሶስት ነጠብጣብ አለ። ሶስቱ ነጠብጣብ እናካለን ማለት ነው። በዚህ መልኩ ሲያመጣላችሁ እዚህ ጋር የስክሪፕቱ ምልክት አለ ማለት ነው። እዚህ ጋር እንደምታዩት ኤዲት የሚል አለ። ኤዲት የሚለውን እናካዋለን ማለት ነው። ኤዲት የሚለውን ከነካን በኋላ ወደዚህ ፔጅ ያስገባናል ማለት ነው። እዚህ ጋር እንደምታዩት ወደታች ዝቅ ስንል እዚህ ጋር እንደምታዩት ሊንክስ ብሎ የሚያመጣልን አለ። አጠገቡ ደግሞ አድ የሚል አለ ማለት ነው። አድ የሚልን እናከዋለን ማለት ነው። አውቶማቲካሊ ወደዚህ ፔጅ ያስገባቸዋል ማለት ነው። እዚህ ጋር እንደምታዩት የሶሻል ሚዲያ ሊንካችሁ ማስቀመጥ ትችላላችሁ። ዌብሳይት ደግሞ ካላችሁ የዌብሳይታችሁንም ሊንክ እዚህ ጋር ማስገባት ትችላላችሁ ማለት ነው። እኔ ያውም ማሳያችሁ የሶሻል ሚዲያ ሊንካችሁን እንዴት ከፌስቡክ ጋር ማገናኘት እንደሚችሉ ስለሆነ የሶሻል ሚዲያ ሊንክን እያገናኙኝ አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት ፐብሊክ ላይ መሆን አለባቸው ማለት ነው። እዚህ ጋር ፐብሊክ ላይ መሆን ይኖርባቸዋል። እዚህ ጋር ደግሞ እንደምታዩት አድ ሶሻል ሚዲያ ሊንክ የሚል አለ። እሱን አንዴ እነኳለን ማለት ነው። በዚህ መልኩ ወደዚህ ፔጅ ሲያስገባችሁ እዚህ ጋር ፕላትፎርም የሚል አለ። ፕላትፎርም የሚለውን በመንካት የፈለጋችሁትን የሶሻል ሚዲያ ሊንካችሁን ከፌስቡክ ጋር ማገናኘት ትችላላችሁ ማለት ነው። አንዴ ፕላትፎርም የሚለውን እነኳለኝ። በዚህ መልኩ እያመጣላችኋል ማለት ነው። የኢንስታግራም የቲክቶክ፣ የዩቲዩብ እና የተለያዩ የሶሻል ሚዲያ አማራጮች አሉ ማለት ነው። እናንተ ከዚህ የፈለጋችሁትን ያላችሁትን ከፌስቡክ ጋር ማገናኘት ትችላላችሁ ማለት ነው። አሁን እኔ ከዩቲዩብ ጋር ማገናኘት ስለፈለግኩኝ ዩቲዩብ የሚለውን እነካዋለሁኝ ማለት ነው። በዚህ መልኩ አሁን ዩቲብ የሚለውን ነክቸዋለሁኝ። እዚህ ጋር ደግሞ ከስር ዩዘርኔም የሚል አለ። እዚህ ጋር የዩቲዩባችንን ስም እናስገባለን ማለት ነው። ዩዘርኔም የሚለው ቦታ የዩቲዩብ ቻናላችሁን ስም ታስገባላችሁ ማለት ነው። እዚህ ጋር እኔ አቤኒቲዩብ ብዬ አስገባለሁኝ። በዚህ መልኩ ካስገባችሁ በኋላ ከስር ሴቭ የሚል አለ። ሴቭ የሚለውን በመንካት የዩቲዩብ ሊንካችን ከፌስቡክ ጋር እናገናኛለን ማለት ነው። እዚህ ጋር ሴቭ የሚለውን እነካዋለሁ ማለት ነው። ፌስቡካችን ላይ የዩቲዩብ ሊንካችን ተቀምጦልናል ማለት ነው። በዚህ መልኩ እናንተ ማስገባት ትችላላችሁ። እዚህ ጋር እንደምታዩት አቤኒቲው ብሎ ያመጣል ማለት ነው። እዚህ ጋር አቤኒቲው የሚለውን እነካዋለን። እዚህ ጋር እንደምታዩት በቀጥታ ወደ ዩቲዩብ ቻናሌ ነው የሚያስገባኝ ማለት ነው። እዚህ ጋር ሰብስክራይብ የምትሏ በተን አለች ማለት ነው። እሱም በመንካ ሰብስክራይብ ሊያደርጉን ይችላሉ፣ የሰራነውን ቪዲዮ ማየት ይችላሉ ማለት ነው። እጅግ በጣም በቀላሉ በዚህ መልኩ የዩቲብ ቻናላችሁን ማሳደግ ትችላላችሁ። ሌሎችንም የሶሻል ሚዲያችሁን በዚህ መልኩ ማሳደግ ትችላላችሁ ማለት ነው። አሁን ባሳያችሁ መንገድ በመጠቀም የዩቲብ ቻናላችሁን ማሳደግ ትችላላችሁ ማለት ነው። ይሄ ቪዲዮ እንደጠቀማችሁ እርግጠኛ ነኝ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። የሁላችሁንም እመልሳለሁ ማለት ነው። በሌላና በአስተማሪ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።